የቄሮ ድምፅ የቄሮ ድምፅ በሳምንት ሦስት ቀን የሚተላለፍ ሲሆን ሁለት ቀን በአፋን ኦሮሞ፣ አንድ ቀን በአማርኛ ቋንቋ የሚተላለፍ የወጣቶች ድምጽ ነው።

መጋቢት 24 2015። ጤና ይስጥልን ክብራን አድማጮቻችን፣ የዕለቱ የሰገሌ ቄሮ ፕሮግራሞቻችን ይኸው ጀምረናል። በዛሬው ፕሮግራሞቻችን ውስጥ ቅድሚያ እንደተለመደ ዜና እናሰማቸዋለን። ቀጥሎ ሆነክ የኦሮሞ ህዝብ ድርጅት እንጂ የንግድ ምልክት አይደለም በሚል ርዕስ ወደናንተ የምደርስ ልዩ ዝግጅታችን ይቀርብላቸዋል። የህዝባዊ ትግል ዜማዎችም

በዝግጅቶቻችን ውስጥ ታቅፈዋል። አብራችሁን እንድትቆዩ እንጋብዛለን። በማስተናገድ ከናንተ ጋር የምቆየው እኔ አያኔ ካዩ ነኝ። አሁን ርዕሰ ዜና ላሰማችሁ። በኢትዮጵያ እምፓየር ውስጥ ባሉት ዩኒቨርሲቲዎች ውስጥ አመስ ተቀጣጠለ። በተለየ በጅማ ዩኒቨርሲቲ ውስጥ የረሃብ አድማ ተጀመረ።

በጠለንቆ ልከበር የነበረው የኦፒዲዮ መሰረተ በዓል ከሸፈ። በምዕራብ ሸገር ከመሬት ዘረፋ ጋር በተያያዘ ተማሪዎች ትምህርት አቆሙ። በህዝባዊ አመፅ ተሳትፎ ተጠርጥሮ የወያኔ ጦር ሰራዊትና መንግስት ሰራተኞች ከስራ እየተባረሩ ነው። በወለጋ መምህራኖች ህዝባዊ አመፅን ተቀላቀሉ። የሚሉ ናቸው። ለዝርዝሩ ጓድ ጃፋር አሊ እለሞ።

በኦሮሚያ ውስጥ እየተካሄደ ያለውን የመሬት ዝርፊያ እና በኦሮሞ ህዝብ ላይ እየደረሰ ባለው ስድብ እንዲሁም ጭካኔ የተሞላበት ግድያ ምክንያት የጅማ ዩኒቨርሲቲ ተማሪዎች ራሱን የክልሉ ፕሬዝዳንት ነኝ የምለው ሙክታር ከድር በአካል እኛ ጋር መጥተው ምላሽ ይስጠን በማለት የረሃብ አድማ እያደረጉ እንደሚገኙ ተረጋግጧል። በተጨማሪም የትምህርት ሚኒስቴር ዴታ የሆኑት ዶክተር ካባር ጌሳ በኦሮሞ ተማሪዎች ላይ እየደረሰ ላለው የጭካኔ እርምጃን አስመልክተው መልስ እንድሰጧቸው ተማሪዎቹ ጠይቀዋል።

በተመሳሳይ ሁኔታ በአድግራት ወሎ እና ሐረማያ ዩኒቨርሲቲ ውስጥ በኦሮሞ ልጆች ላይ እየደረሰ ስላለው ተጽዕኖ በመቃወም ሰላማዊ ሰልፍ ወጥተዋል። በዚህም ሰላማዊ ሰልፍ ላይ የተለያዩ መፈክሮችን አሰምተዋል። የኦሮሚያ ደን መቃጠል የለበትም፣ አባይ ፀሐዬ በኦሮሞ ላይ ለሰነዘረው ዛቻ መጠየቅ አለበት፣ ንጹሐን የልና እስረኛ የኦሮሞ ተወላጆች ከእስር ይፈቱ፣ ፍንፍኔ የኦሮሚያ ናት

የሐሰት ምርጫ 2015 ይቁም የምሉና የመሳሰሉት ናቸው። ይህ በእንዲህ እንዳለ የወያኔ መንግስት ለእነዚህ ተማሪዎች አፋጣኝ ምላሽ የማይሰጥ ከሆነ መላው የኦሮሞ ህዝብ

ወደ አመፁ እንደሚቀላቀል ቄሮ ብልስማ ማስጠንቀቁን የሰገሌ ቄሮ ምንጮች አረጋግጠዋል። የወያኔ በትር በመሆን የኦሮሞን ህዝብ ለሃያ አምስት ዓመታት ሲያስመታ የኖረው ባንዳው ኦፒዲኦ የጨልንቆ ሰማዕታት መታሰቢያ ሐውልት ምረቃ አስመስሎ 25ኛውን የተላላክነት ምስረታውን ለማክበር በሚሞክርበት ጊዜ በህዝቡና የኦሮሞ አርቲስቶች አመፅ መክሸፉ ተሰማ። የኦሮሞን አርቲስቶች በማህበሩ አማካኝነት

ጉብኝት በሚል ምክንያት በበዓሉ ላይ ለማሳተፍ ብሞክርም የኦሮሞ አርቲስቶች ሁሉም በአንድነት ኦፒዲዎች ሳያውቁ ገንዘብ አዋጥተው የሀዘን ልብስ በመልበስና ጥቁር ሪቫን ክንዳቸው ላይ በማንጠልጠል በነጭ ጨርቅ ላይ ብልሱማ፣ ወለቡማ፣ ሙርቲ ጉቶ፣ ለፌንጫለንቆ፣ ለፌ ኮቲ የሚሉና የተለያዩ መፈክሮችን በማንገብ እንደውም ህዝቡም በተለይ ወጣቱ መድረኩን በመክፈት

እንኳን ለኦፒዲዮ ምስረታ አደረሳችሁ ለማለት የመጣውን የመድረክ አስተዋዋቂ የድንጋይ ውርጅብኝ አውርዶ በማባረር ከፍተኛ ተቃውሞ አድርገዋል። በዚህ በጨለንቆ ሰማይታት ላይ ኦፒዲዮን ማየት አንፈልግም ብለው ከወያኔ ወታደሮችና ከፖሊሶቹ ጋር በይፋ ትግል ከጀመሩት ወጣቶች አስራ ሁለቶቹ በፓትሮል መኪና ወዳልታወቀ ስፍራ መወሰዳቸውንም የቄሮ ሪፖርተሮች ገልጿል።

ከዚህም ሌላ ወታደሮቹ መትሬስ ጠምዶ ሙክታር ከድር ወደ መድረኩ ወጥተው ንግግር እንዲያደርግ ባደረጉ ጊዜም ሕዝቡ በአንድ ጊዜ እንደ ሱናሚ ተገልብጠው ከግቢው በመውጣት አቶ ሙክታር ከድር ብቻቸውን ቀርተው በባዶ ሜዳ ላይ ንግግር ማድረግ አቅቷቸው ስንተባተቡ ታይተዋል። ከዚህም በመነሳት

ጉብኝት መስሏቸው ወደ ጨለንቆ የተጓዙት አርቲስቶች ሁኔታውን አውቀው ስላመፁባቸው አርቲስቶቹ ምግብና ውሃ አጥተው እንዲቀጡ በማድረግ ብዙዎቹንም ትራንስፖርት በመከልከል እንደቀጧቸው ተደርሶበታል። በጥቁር እንጭኒ ከፍተኛ የተማሪዎችና የህዝቡ ሰላማዊ ሰልፍ ተካሄደ። የዚህ ሰላማዊ ሰልፍ አላማ የዳንሹን ጋራ ሮጌደን መቃጠልን በመቃወም ነው።

የሮጌደን በምዕራብ ሸገር የሚገኝ ታላቅ ደን ሲሆን ልክ እንደ ጭላሎና ዲንሾ በሰነበተው ኦሮሚያን ደን አልባ የማድረግ የወያኔ ስትራቴጂ

መቃጠሉ አሳዛኙ የቅርብ ጊዜ ትውስታችን ነው። በሌላ ዜና ደግሞ በአዳ በርጋ ወረዳ ውስጥ ለቻይና እና ለሚድሮክ ሲሚንቶ ፋብሪካ ተከፋፍሎ የነበረውን መሬታቸውን ገበሬው በህብረት በመነሳት የጫንጮን ብራቴንና ቱሊ ደሴ ያለውን መሬታቸውን ጠላት አባሮ መረከባቸው እውን ሆኗል።

ቄሮ ብልሱማ በዚህ አጋጣሚ ለገበሬዎቹ ያለውን አድናቆት እየገለጸ ሁሉም ገበሬዎች ተመሳሳይ እርምጃ እንዲወስዱ እያበረታታ ከጎናቸው እንደምቆም ቃሉን ያድሳል። የወያኔው ባንዳው ኦፒዲኦ ኦነግን በመደገፍ

ህዝቡ ህዝባዊ አመፅ እንዲያካሂድብኝ አድርጓቸዋል በማለት የመከላከያ ሰራዊት አባልና የመንግስት ሰራተኞችን ከስራ እያፈነቅለች ነው። የወያኔ ሰራዊት የነበረው አብዲ አበራ፣ የጤና ሰራተኛ የሆነች ብራሼ ዳባ ከወለጋ ዋማ ሀገሉ ቀሶ ከተማ እንዲሁም ከሐረርጌ ሀረማያ ወረዳ መምህር ለሜሳ ጌታቸውና መሐመድ አህመድ በተመሳሳይ ሁኔታ በሆሮጉድሩ ወለጋ ጃርደጋ ጃርቴ ወረዳ አሊቦ ከተማ ውስጥም

የፕሪፓራቶሪ ርዕሰ መምህር የሆኑት መምህር አመንቴ ረጋሳ በተጨማሪም በዚሁ ትምህርት ቤት ውስጥ ምክትል ርዕሰ መምህር የሆኑት አዱኛ እሬሶን በማባረር የወያኔ አባል የሆነውን ተስፋዬ ያደታ በርዕሰ መምህርነት መተካታቸው ታውቋል። በሁለት ሺህ አስራ አራትም አስራ ሁለት መምህራን ከዚሁ ስፍራ ብቻ ከስራ መታገዳቸው ይታወሳል። በመጨረሻም በሰሜኑ የኢትዮጵያ ኤምፓየር የተቀሰቀሰውን የሰራዊት አመጽ ለማክሸፍ

ወያኔ ሰራዊቱን በስብሰባ እያጨናነቀች መሆኗ ተሰማ። ዜናዎቹ እኚሁ ናቸው። ከቀሪው ዝግጅቶቻችን ጋር ጥሩ ቆይታ። ኦኔግ የኦሮሞ ሕዝብ አቋም እንጂ ተራ የንግድ ምልክት አይደለም። ኦኔግ ዛሬ ያለበትን ደረጃ ለመድረስ ይህ ነው የማይባል ውጣ ውረድ እና መስዋዕትነት ከፍሎ መሆኑ የታወቀ ነው። ይህ የተከፈለው መስዋዕትነት ኦኔግ ዛሬ ያለበትን ቦታ ብቻ

የሚያረጋግጥልን ሳይሆን የዓላማው ከግብ መድረስ ጭምር ያመለክታል። ዛሬ ላይ ሆነን ኦኔግ ያለፈበትን ውጣውረድ እና መስዋዕትነት ታሪክ ከድርጅቱ መስራቾች በሕይወት ካሉና ራሳቸውን ሰውተው ኦኔግን ካቆዩት መጠየቅ አይኖርብንም። የኦኔግ ታሪክ እና አቋም ቢያንስ በሦስት ትውልድ ስር ሰዶ እንደሚገኝ መገመት አያዳግትም።

ይህ ማለት ደግሞ የጠላቶቻችን ሴራ ጊዜያዊ እንጂ የነጻነት ትግላችንን ለማጥፋት ያቀዱት ሐሴት መሆኑን ያረጋግጥልናል። አንደኛው ትውልድ ኦኔግን ከምስረታ እስከ ዛሬ አብሮ የቆየ ሲሆን ቀጣዩ ትውልድ ደግሞ የኦኔግ ዓላማና አቋም ተቀብሎ አብሮ በመሰለፍ ይገኛል። የመጨረሻው ትውልድም ይህን የኦኔግ ዓላማ ለቁቤ ትውልድ አሻግሮ የጠላትን ልብ ምት በመጨመር ጠላትን መላ አሳቷል።

አራተኛው ትውልድም እንዲሁ የወንድሞቹን መስዋዕትነት ተከትሎ በመሰለፍ በጨቅላነታቸው ለወያኔ ጥይት እራት ሆነዋል። እንግዲህ ወዳጆቼ ዛሬ ከላይ ያነሳሁት የአባቶቻችን እናቶቻችን እና ወንድሞቻችን መስዋዕትነት ከኦኔግ ምስረታ ወዲህ እንጂ የበፊቱን አይጨምርም። በአጭሩ ኦኔግ የኦሮሞ ሕዝብ ዓላማ ከመሆኑም የተነሳ የከፈልነው የህይወት

ሀብት እውቀትና ንብረት መስዋዕትነት ቀላል አይደለም

በዚህ አጭር ጽሑፍም ለመግለጽ ያዳግታል። ከነፍጠኛ ስርዓት ግዞት ስር ከወደቅንበት ጊዜ ጀምሮ ከአምስት ሚሊዮን የኦሮሞ ተወላጆች ህይወት በተደረገው የጸረ ባሪነት ትግል ተሰውተዋል። ይሁን እንጂ ከበፊቱ ይባስ የኦሮሞ ልጆች ህይወት እና ንብረት እየወደመ ያለው በአሁኑ ጨካኝ የወያኔ መንግስት ነው። ይህ መስዋዕትነት ከኦኔግ ምስረታ ጀምሮ እስካሁን በሰፊው ቀጥለዋል። የኦሮሞ ህዝብም ከዚሁ አቋም ጎን በመሰለ

ሲያሳልፍ ለዓላማው ከግብ መድረስ የበለጠ መስዋዕትነት ለመክፈል ዝግጁ መሆኑን ጥርጥር የለውም። ኦኔግ ከብዙ ውጣ ውረዶች በኋላ ዛሬ ላይ ለመድረስ የሰፊው የኦሮሞ ህዝብና ጀግና ታጋዮች ያበረከቱት መስዋዕትነት በኦሮሞ ህዝብ ታሪክ ውስጥ በክብር የተመዘገበ መሆኑ ግልጽ ነው። የጠላትን ሴራና የመበጣትን ወይም አለመስማማት ፈተና ታግሎ በትዕግስትና ቁርጠኝነት አልፎ ዛሬ ላይ ደርሷል ኦኔግ

ያሳለፈው ላይ ተመስርቶ የኦሮሞ ህዝብ ነፃነት እየታገለ መሆኑን የተረዳ ብቻ ነው የሚሰማው። ዛሬ ኦኔግ የኦሮሞ ህዝብ አላማ እንጂ ማንም የሚይዘው የንግድ ምልክት አለመሆኑን ጀግና የኦሮሞ ታጋዮች በማረጋገጥ ይገኛሉ። በፊት ያልአግባብ የተነጠለ አቋም እና አላማ ከበፊቱ በተሻለ እና ለችግር በማያጋልጥ ሁኔታ

መልሶ ማቋቋምና ማበልጸግ ትልቅ ደስታ ነው። ኦኔግ ማንም ይዞ የሚያቅራራበት ማታወቂያ አይደለም። ኦኔግነትና ዓላማው ባንዲራውን ከማውለብለብ እጅግ ይከብዳል። ኦኔግን እና ዓላማውን ለባንዲራው እና ስሙ ብቻ ባለን ስሜት ማኖር አንችልም።

ሰንደቅ ዓላማው እና አቋሙም ፈጽሞ ከጠላት የሚመጥን አይደለም። ማወዳደርም አይቻልም። ባንዲራ ይዞ መሮጥ ወይም መገኘት ከሆነ ደግሞ ጠላትም ወይ ወያኔም እኛን ለመሰለል በአገር ውስጥና ከአገር ውጪ እያውለበለበች ትገኛለች። ዋናው ሀሳባችን ሰንደቅ ዓላማ ይዞ መገኘት ሳይሆን ለዓላማው መስዋዕትነት

እንከፍላለን ነው። ከዚህም በተለየ ባንዲራውን እና አላማውን አቅፈው ወደ ጠላት ማሸሸግ ዓላማውን ማሳካት ይሆናል ወይስ ህዝቡን ባንዲራውን እና ዓላማውን በማሳየት እናታልላለን ብሎ ማሰብ ጤናማነት ነው? በስም ኦነግ መነገድ ይቁም። የትኛውም የኦሮሞ ተወላጅ ሉዓላዊነቱን ለማረጋገጥ የትኛውንም ወይም

የፈለገውን ስም ይዞ መንቀሳቀስ ይችላል። ቁምነገሩ ያለው ስም ላይ ሳይሆን ለህዝቡ በሚያስገኘው ጥቅም ይወሰናል። የራስን ህዝብ ንቆ ከጠላት ጋር በመሰለፍ ራስን ማጋለጥ እና ማዋረድ ነው። በሺዎች የሚቆጠሩ ወገኖች የረገፉበትን አላማ ጥሎ ከጠላት ጋር በመሰለፍ እና የጠላትን አላማ ይዞ መሮጥ እውነት ለወገን ማሰብ ይሆን?

እንታገልለታለን ያሉትን ህዝብ ይህን ያህል ማውረድ እና በጠላት ፊት ማዋረድ ሰብአዊነት ነው። መላው ከሀገር ውጭና በሀገር ውስጥ የሚገኙት የኦሮሞ ተወላጆች ኦኔግ የአንድ ትልቅ ህዝብ አላማ እንጂ ተራ የንግድ ምልክት አለመሆኑን መገንዘብ ይኖርበታል። ይህን የወረደ አመለካከት ከትግል ተቋማችን የማጽዳት ዘመቻ ላይ መሳተፍ እንዳለባችሁ እናሳውቃለን። ኦኔግ ባለቤት አለው። ኦኔግ ለጠ

ጠላት ብሎ የተመሰረተ ድርጅት አይደለም። በጠላትም አልተመሰረተም። ደቦም አልለመነም። ኦኔግ በቀጣይነት ለማኖር እና ማቆየት ከግብ ደርሶ አልፎ ጥበቃውን ተጀምሯል። ትግላችን የእውነት ነው። በጠላት ግቢ የተደራጀ የሐሴት ኦኔግን በአንድነት ማስቆም ይኖርብናል ሁላችንም ኦኔግ በሀገሩ ኦሮሚያ የተወለደ እንጂ

ከሀገር ውጭ የተወለደ እንደሌለ መመስከር አለብን። ታሪካችን ስረገጥ እና ስገፋ ለምን ዝም እንላለን? እውነተኛ የትግል መንገድ ላይ ያለውን ለገዛ ፍላጎቱ አሳልፎ የማይሰጠንን እያወቅን ዝም ማለት የለብንም። አንድና አንድ የሆነውን ኦነግ ከግብ ለማድረስ እና ማረጋገጥ እያለብን ሌላው እንዲያዋርድ ለምን እንፈቅዳለን? ኦነግ ለኦሮሞ ሕዝብ ዓላማ የታገለ እና የተሰዋ ድርጅት እንጂ

ተራ የንግድ ምልክት አይደለም። የኦሮሞን ህዝብ ፍላጎት እና ነጻነት የቆመ እንጂ ለግል ፍላጎቱ የተደራጀም አይደለም። ኦኔግ በገዛ ሀገሩ የተወለደና የተደራጀ እንጂ በሰው ሀገር በስደት የተረገዘ እና የተወለደ አለመሆኑን እናውቃለን። ይህ የጀግንነት ውሳኔያችን ነው።

እንግዲህ ክቡራን አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ። ድል ለኦሮሞ ህዝብ። ኦነግ የኦሮሞ ህዝብ አቋም እንጂ ተራ የንግድ ምልክት አይደለም።